እሺ እንግዲህ የኢትዮጵያ ፓስፖርት የማውጣት ሂደት ሙሉ ለሙሉ ተቀይሯል። ያው የነበረውን ሰልፍ፣ የወረቀት ብዛት፣ ሁሉ ነገር አሁን ታሪክ ሆኗል። ሁሉም ነገር ዲጂታል ሆኗል ማለት ነው። እና በዚህ ትንታኔ ላይ አዲሱ ሲስተም እንዴት ነው የሚሰራው፣ ምን ምን ነገሮችን ነው የቀየረው የሚለውን ነገር ደረጃ በደረጃ አብረን እናያለን። እና አዲስ ፓስፖርት ለማውጣት እቅድ አለ ወይም ደግሞ ጊዜው ያለፈበትን ለማደስ እንግዲህ ይህ ነገር ይመለከተው ከሆነ በጣም ወሳኝና ጠቃሚ መረጃዎች እዚህ ጋር አሉ። በቃ ሂደቱ ምን ያህል እንደተቀላጠፈ እስኪ አብረን እንመልከት። እውነቱን ለመናገር ይሄ ዝም ብሎ ለውጥ አይደለም። ብዙ ሰው ሲያንገላታ የነበረውን አሰራር ነው ከስር መሰረቱ የቀየረው። በቃ ለቀናት የሚቆጠር ሰልፍ፣ ያ ሁሉ የወረቀት ስራ፣ ይሄ ሁሉ ነገር አሁን የለም፣ ታሪክ ነው ያው ነው። የድሮ አሰራር ሙሉ ለሙሉ በመስመር ላይ ወይም ኦንላይን በሆነ ሲስተም ተተክቷል። እናም የዚህን አዲስ መንገድ ዝርዝር ሁኔታ በጥልቀት እንገባበታለን። እሺ በመጀመሪያው ክፍል የምናየው ይሄ አዲሱ ዲጂታል ሲስተም ምን አይነት ቁልፍ ጥቅሞች ይዞ መጥቷል የሚለውን ነው። ልዩነቱ በጣም ግልጽ ነው አይደል? አስቡት ድሮ የነበረው የወረቀት ስራ እና ያ ሁሉ ሰልፍ አሁን በቃ ቀልጣፋ በሆነ የመስመር ላይ ሂደት ተተክቷል። ክፍያ ለመፈጸም በአካል መሄድ ቀርቷል። እዛው ኦንላይን ላይ ደህንነቱ በተጠበቀ መንገድ መክፈል ይቻላል። ከሁሉም በላይ ደግሞ ፓስፖርት የተደረሰ እያሉ መጨነቅ የለም። በቀላሉ ሂደቱን መከታተል ይቻላል። ይህ ትልቅ ነገር ነው። እሺ ታዲያ ይህን ዘመናዊ አገልግሎት እንዴት ነው የምናገኘው? ሁለት ዋና መንገዶች አሉ። መጀመሪያው የፓስፖርት አገልግሎት ኦፊሻል ድረ ገጽ ነው። ሁለተኛው ደግሞ ዲጂታል ኤምቪአይ የሚባል የሞባይል አፕሊኬሽን አለ። በሱ በኩልም ይቻላል። በጣም ጥሩ። አሁን ደሞ ማመልከቻውን ለመጀመር ምን ማድረግ አለብን? የመጀመሪያዎቹን የመስመር ላይ እርምጃዎች እኔ ሂደቱ በጣም ግልጽ እና ቀላል ነው። እንዳይከብድ ተደርጎ ነው የተሰራው። በመጀመሪያ ደረጃ የግል አካውንት መፍጠር ነው፣ ከዛ ወደ አካውንቱ መግባት፣ በመጨረሻም አዲስ ፓስፖርት ነው ወይስ ለማደስ ነው የሚለውን መምረት ብቻ ነው። በቃ ይሄ ነው። እዚህ ጋር ግን አንድ በጣም መጠንቀቅ ያለበት ነገር አለ፣ ትክክለኛነት በመስመር ላይ ክጹ ላይ የሚሞላው መረጃ በሙሉ ደግመዋለሁ፣ በሙሉ በከበሌ ወይም በፋይዳ መታወቂያ ላይ ካለው ጋር አንድ አይነት መሆን አለበት። ምንም አይነት ልዩነት ሊኖር አይገባም። ትንሽ ስህተት እንኳን ብትኖር ሂደቱን በጣም ነው የሚያቋተው። ስለዚህ ተነቋጊ ያስፈልጋል። እሺ፣ የግል መረጃዎችን በትክክል ሞላን እንበል ቀጥሎስ? ከታዩ ወሳኝ ደረጃ አስፈላጊ ሰነዶችን በዲጂታል መልክ አዘጋጅቶ መስቀል ወይም አፕሎድ ማድረግ ነው። እሺ፣ ምን ምን ሰነዶች ናቸው በዲጂታል መልክ መዘጋጀት ያለባቸው? እስኪ እንያቸው። በመጀመሪያ ጊዜው ያላለፈበት የቀበሌ ወይም የፋይዳ መታወቂያ፣ ሁለተኛ የልደት ሰርቲፊኬት እና ደግሞ በጣም ጥራቱን የጠበቀ ዲጂታል ፎቶ ያስፈልጋል። እዚህ ጋር አንድ ጠቃሚ ምክር ልስጥ። ፎቶ የቅርብ ጊዜ እና በጣም ግልጽ መሆኑን ማረጋገጥ በጣም አስፈላጊ ነው። ይሄ ሂደቱን በጣም ያፈጥነዋል። በቃ ሰነዶቹን በትክክል እንደሰቀሉ ወይም አፕሎድ እንዳደረጉ ሲስተሙ ራሱ በቀጥታ ወደ ክፍያ ገጽ ይወስዳል። ክፍያውን በጣም ቀላል ነው። በሀገር ውስጥም ሆነ በውጪ ባሉ ካርዶች ደህንነቱ በተጠበቀ መንገድ ኦንላይን መክፈል ይቻላል። ይህም ሌላኛው ትልቅ ሙቾት ነው። እስካሁን ያየነው ነገር ሁሉ ኦንላይን ነው። አብል ግን አንድ ጊዜ ብቻ በአካል መቅረብን የሚጠይቅ ወሳኝ እርምጃ አለ እና ይሄ ለምን አስፈለገ? አዎ በትክክል አንድ ጊዜ ብቻ ይሄ ሁሉ ዲጂታል ሂደት በአካል መገኘትን የሚጠይቀው የባዮሜትሪክ መረጃን ለማስገባት ብቻ እና ብቻ ነው እሺ ባዮሜትሪክ ስንል ምን ማለታችን ነው በቀላሉ እንደ የጣት አሻራ እና ዲጂታል ፎቶ ያሉ የአንድን ሰው ማንነት ለይተው የሚያሳወቁ አካላዊ መረጃዎች ናቸው እና ይሄ ለምን አስፈለገ ለፓስፖርቱ ደህምነት እና ማጭበርበርን ለመከላከል በጣም በጣም ወሳኝ ስለሆነ ነው። ይሄ ደግሞ ሌላ ማወቅ ያለብን ወሳኝ ነጥብ ነው። የባዮሜትሪክ መረጃ ለመስጠት ዝም ብሎ መሄድ አይቻልም። በካ ኦንላይን ላይ ባለው ሲስተም ቀጥሮ መያዝ ግዴታ ነው። ይሄ ደግሞ በድጋሚ አላስፈላጊ መጉላላት እና ሰልፍን ያስቀራል። እሺ አሁን ወደ መጨረሻው ደረጃ ደርሰናል። ማመልከቻው ገብቷል፣ ባዮሜትሪክስ ተሰጥቷል። ከዛስ ፓስፖርቱ እጅ ላይ እስከሚገባ ድረስ ያለው ሂደት ምን ይመስላል? ማመለከቻው ኦንላይን ላይ እንደገባ ሲስተሙ ወዲያውኑ የማመለከቻ መለያ ቁጥር ይሰጣል። ይህን ቁጥር በጣም በጥንቃቄ መያዝ ያስፈልጋል። ለምን? ምክንያቱም የማመለከቻው ሂደት የት እንደደረሰ ከየትኛውም ቦታ ሆኖ ለመከታተል የሚያስችለው ይሄ ቁጥር ነው። እና በመጨረሻም ፓስፖርቱ ዝግጁ መሆኑን የሚገልጽ ማሳወቂያ ሲደርስ በቃ በተጠቀሰው ቦታ በአቃል ሄዶ መውሰድ ነው። በአንዳንድ ሁኔታዎች ደግሞ በፖስታ ቤት በኩል የማድረስ አማራጭም ሊኖር ይችላል። ይህ ደግሞ የበለጠ ምቹ ያደርገዋል። እናም የዚህ ሁሉ ሂደት መጨረሻ ውጤቱ ምንድን ነው? አዲሱ ኢ ፓስፖርት። ይህ ግን ዝም ብሎ ተራ ፓስፖርት አይደለም። በውስጡ ኤሌክትሮኒክ ቺፕ አለው። ይህ ቺፕ የባለቤቱን የባዮሜትሪክ መረጃ ይይዛል። ይህ ደግሞ ደህንነቱ እጅግ በጣም የጠበቀ እንዲሆን ያደርገዋል። ከዛ በተጨማሪ የቴክኖሎጂ ኤርፖርቶች ላይ የድንበር ቁጥጥርን በማፍጠን ጉዞን በጣም ቀላል ያደርጋል። እንግዲህ ይሄን ሁሉ ነገር አይተናል። ለመደምደም ያህል አንድ ጥያቄ እናንሳ። የፓስፖርት አገልግሎት በዚህ መልኩ መዘመኑ ሌሎች በጣም አስፈላጊ የመንግስት አገልግሎቶችም ወደፊት ይሄኑ ዲጂታል መንገድ ይከተላሉ ማለት ይሆን? ምን ይመስላል? ይሄ የዘመናዊነት ጉዞ መጀመሪያው ነው ብለን ማሰብ እንችላለን?